ሰላም ሰላም፣ እንዴት ናችሁ? ውድ የሀሁ አካዳሚክ ቻናል ቤተሰቦች ዛሬ ደግሞ ክፍል አራት የሆነውን ከባለፈው ከክፍል ሶስት የቀጠለውን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ርዕሳችንም የነበረው በባለፈውም ተመሳይ ነው፣ የመጀመሪያቸው ተመሳሳይ በሆኑ የአማርኛ ፊደሎች የተለያዩ ቃላቶችን መመስረት የሚል ነው ማለት ነው። ከአሁን በፊት ሶስት ተከታታይ ቪዲዮዎችን አይተን ነበር። ዛሬ ደግሞ ክፍል አራት እናያለን ማለት ነው። ይህ የሀሁ አካዳሚክ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩት ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። በኦንላይን ከምናስተምራቸው ትምህርቶች ውስጥ አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎች ትምህርቶች እያስተማረ እንገኛለን። መማር የምትፈልጉ ካላችሁ በዚህ ስልክ ደውሉ። ቪዲዮን ማየት ስትጀምሩ ደግሞ ላይክ አድርጋችሁ ጀምሩ። ለቻናሉ አዲስ ከሆናችሁ ደግሞ ሳብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ዛሬው ቪዲዮችን እንሄዳለን። ተከታተሉ። እሺ፣ ርዕሳችን የዛሬ ቪዲዮችን የመጀመሪያቸው ተመሳሳይ በሆኑ የአማርኛ ፊደሎች የተለያዩ ቃላቶችን መመስረት የሚል ይሆናል ማለት ነው። ይህ የመጀመሪያቸው የመጀመሪያቸው ተመሳሳይ በሆኑ የአማርኛ ፊደሎች የተለያዩ ቃላቶችን መመስረት ይላል ማለት ነው። አሁን አብዛኞች እኒህ የመጀመሪያዎች እሻውን ለ ነው። ዛሬ የሚሰራው በለ ከለ እስከ ሎ ባሉት ፊደሎች ነው ማለት ነው። በየመጀመሪያው አንድ ተመሳሳይ በሆኑ ሌሎች ደግሞ የተለያዩ ይሆናሉ ማለት ነው። ከመጀመሪያው ቀጥለው ያሉት በእነሱ የተለያዩ ቃላት የመጀመሪያው አንድ በሆነ ፊደል የተለያዩ ቃላት እንመሰርታለን ማለት ነው። እሺ የመጀመሪያችን ለ ነው። በለ፣ እሺ ይህ ለ ነው። ከዛ ም ይሄ ደግሞ ን ነው። ለ ም ን ለ ም ን ለምን ለምን የሚል ቃል እንመሰርታለን ማለት ነው። እሺ ይህም ለ ነው። ሌላ ቃል ደግሞ ይሰጠናል። የመጀመሪያው ለቢሆንም ሌላ ቃል እሺ ለ ዚ ህ ለ ዚ ህ ለዚህ ለዚህ የሚል ቃል እናገኝበታለን። እሺ ይህም ለነው ለ ውጥ ለ ውጥ ለውጥ ለውጥ በለ አሁንም ለውጥ የሚል ቃል እናገኛለን። ያው የመጀመሪያቸው ፊደል ለ ነው። ስለዚህ በለ ጀመርን የተለያየ ቃል እንመሰርታለን ማለት ነው እሺ ከለውጥ ቀጥሎ እሺ ለ መ ሆ ይቅርታ፣ ለ መ ሆ ኑ ለመሆኑ፣ ለ መ ሆ ኑ ለመሆኑ፣ ለመሆኑ የሚል ቃል እናገኛለን። እሺ አሁን ለ ለነው ማለት ነው። ለ መ ስ ጠ ት ለ መ ስ ጠ ት ለመስጠት ለመስጠት የሚል ቃል እናገኛለን። እሽ ቀጣይ ለ መ ኖ ር ለመኖር ለመኖር ለመኖር ለመኖር የሚል ቃል ይሰጠናል። እሺ ቀጣይ ይህ ለ ሰ ራ ተ ኞ ች ለ ሰ ራ ተ ኞች ለሰራተኞች ለሰራተኞች የሚል ቃል እናገኛለን። እሺ ለሰራተኞች የሚል ካገኘን እሺ ይህ ደግሞ ሉ ነው። በሉ ደግሞ ልንጀምር ደማ በሁለተኛው የለፊደል ሉ ቃ ስ ሉ ቃ ስ ሉቃስ ሉቃስ የሚል ቃል አገኘን። እሺ ይህም ሉ ነው። አሁን ሉ ካ ን ዳ ሉ ካ ን ዳ ሉካንዳ ሉካንዳ የሚል ቃል አገኘ ማለት ነው። እሺ አሁንም ይሄ ሉ ነው። ከዛ ይሄ ጫ ነው። ሉ ጫ ሉጫ ሉጫ ሉጫ የሚል ቃል እናገኛለን። እሺ፣ እችም ሉናት ከዛ ሲ ሉ ሲ ሉ ሲ ሉሲ ሉሲ የሚል ቃል ይሰጠናል። እሺ ሉ ል ሉ ል ሉል ሉል ሉል የሚል ቃል እናገኛለን። እሺ ቀጣይ በሉ ከጨረስን በሊን ጀምራለን ማለት ነው። እሺ ሊ ማ ሊ ሞ ቺ ሊ ናት። ከዛ ቺ ማ ቺም ሊ ደግሞ ሞ በአንድ ላይ ሊ ማ ሊ ሞ ሊማሊሞ ሊማሊሞ የሚል ቃል እናገኛለን። እሺ ይህም ሊ ነው። ከዛ ቅ ሊ ቅ ሊቅ ሊቅ የሚል ቃል እናገኛለን። እሺ አሁን እቺ ሊ ነች። ከዛ ጥ ሊ ጥ ሊጥ ሊጥ ሊጥ የሚል ቃል ይሰጠናል ማለት ነው። እሺ አሁንም ሊ ነው። ሊ ቀ መ ን በ ር እሺ ሊ ቀ መ ን በ ር ሊቀመንበር ሊቀ መንበር ሊቀ መንበር የሚል ቃል ይሰጠናል። እሺ ከሊቀ መንበር ቀጥለን ደግሞ እሺ አሁንም እቺ ሊ ነች ከዛ ፍ ት ሊ ት ሊፍት፣ ሊፍት፣ ሊፍት የሚል ቃል ይሰጣል። እሺ ከዛ ሊ ት መ ስ ሊት መስ ሊ ት መ ስ ሊት መስ ሊት መስ የሚል ቃል እናገኛለን ማለት ነው። እሺ ከዛ ይህ ላ ነው። ከዛ ደግሞ ይ ላይ የሚል ቃል ይሰጠናል ማለት ነው። እሺ አሁንም ይህ ላ ነው። ላ ለ ፉ ት ላ ለ ፉ ት ላለፉት ላለፉት የሚል ቃል እናገኛለን በላ ላለፉት አሁንም ላ ነው። ይች ላናት ከዛ ለ ው ላ ለ ው ላለው ላለው የሚል ቃል እናገኛለን ማለት ነው። እሺ ቀጣይ ወደ ላ አሁንም ላናት ላ ም ላ ም ላም ላም የሚል ቃል እናገኛለን ማለት ነው። እሺ ቀጥሎ ላ ቀ ቸ ሁ እሺ እሺ ቀጥሎ ደግሞ ላ ቃ ቸ ሁ ላ ቃ ቸው ው ላቃቸው ላቃቸው የሚል ቃል እናገኛለን። እሺ፣ ይህ የላይ መጨረሻው ደግሞ ላ ፕ ቶ ፕ ሽ ፕ ነች ላ ፕ ቶ ት ፕ ላ ፕ ቶ ፕ ላፕቶፕ ላፕቶፕ ላፕቶፕ የሚል ቃል እናገኛለን። እሺ በላ ይህን ካየን ቀጣይ ደግሞ ወደ ሌ እንሄዳለን ማለት ነው። ወደ ሌ፣ እሺ ወደ ሌ ደግሞ ስንሄድ ይቺ ሌ ናት። ከዛ ባ ሌ ባ ሌባ ሌባ የሚል ቃል ይሰጠናል። አሁንም እቺ ሌ ናት። ሌ ጦ ሌ ጦ ሌ ጦ ሌ ጦ የሚል ቃል እናገኛለን ማለት ነው። እሺ በመቀጠል፣ እሺ ሌ ናት። ሌ ሊ ት ሌ ሊ ት ሌሊት ሌሊት የሚል ቃል እናገኝበታለን ማለት ነው። አሁንም በመቀጠል ሌ ነው ሌሊት የሚል ቃል ካገኘን በኋላ ደግሞ እሺ እሺ ሌ ሎ ች ች ሌ ናት ከዛ ቀጥሎ ሎ ከዛ ች ማለት ነው። ሌ ሎ ች ሌሎች ሌሎች የሚል ቃል እናገኛለን ማለት ነው። እሺ ከዛ በመቀጠል ል ማ ት ከሌ የቀጥለን ደግሞ ል ማለት ነው። በል ደግሞ ል ማ ት ልማት፣ ልማት የሚል ቃል እናገኛለን ማለት ነው። አሁንም ል ነው ል ዩ ነ ት ል ዩ ነ ት ልዩነት ልዩነት የሚል ቃል እናገኛለን። እሺ በመቀጠል ል እሺ፣ ዝቅ ታሽ ነው መሳይ ልጆች ልጆች ልጆች የሚል ቃል ይሰጣል። እሺ ከልጆች ቀጥለን ደግሞ እሺ ል ምም ድ ል ም ም ድ ልምምድ ልምምድ የሚል ቃል እናገኛለን። ከልቀጥረን ደግሞ ሎ ማለት ነው። የመጨረሻ የለ ፊደል ሰባተኛ የሆነው ሎ ነው። በሎ የሎን ጨርሰን የዛሬ ቪዲዮ ይሆናል ማለት ነው እሺ ሎ ተ ሪ ሎ ቶ ሎ ተ ነው። እቺ ተነች ቅርታ። ሎ ተ ሪ ሎተሪ፣ ሎተሪ የሚል ቃል እናገኛለን። እሽን እቺ ደግሞ አሁንም ሎ ናት። ከዛ ሚ ሎ ሚ ሎ ሚ ሎሚ፣ ሎሚ የሚል ቃል እናገኛለን። እሽን ይህ ደግሞ ሎ

ሎሬት የሚል ቃል አገኘን ማለት ነው። እሺ ይህን ካየን፣ ውድ ያሁ አካዳሚ ቻናል ቤተሰቦች የዛሬ ቪዲዮችን ይህን ይመስል ነበር። በኦንላይን መማር ለምትፈልጉ በስልክ በኢሞ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ ማለት ነው። እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ሳብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ።